ሐቅ አትቀበርም ቀን ግን ትጠብቃለች ፍትሕ ልትሰፍን ነው እውነት ልትገለጽ ነው እያሉ ጓደኞቹ ደስታቸውን እየገለጹ ነው እንደ አዲስ የተጀመረው ምርመራ ፍሬ ማፍራቱም እየተነገረ ነው የገነነን ሞት በሚመለከት ራሱን አላጠፋም በሚል ለፌዴራል ፖሊስ እንደገና ምርመራ እንዲያደርግ ጥያቄ ካቀረበ በኋላ ያለፈው ሐሙስ ዕለት ሶስት ተጠርጣሪዎች በቁጥጥር ስር መዋላቸውን እናስታውሳለን የተጠርጣሪዎች የፍርድ ቤት ውሎ ምን ይመስላል ጓደኞቹን ያስደሰታቸው ጉዳይስ ምንድን ነው ከስር መሰረቱ እንቃኛለን ብዙዎች በብዙ መንገድ ይወዱታል ያደንቁታል በተለይ ደግሞ ተንቀሳቃሽ ላይ በራሪ ነውም ይሉታል። አንድ ነገር አስታውሶ መናገር ከፈለገ ሰዓቷን፣ ደቂቃዋን፣ ቦታዋን፣ መልኳንና ቀለሟን ሳይቀር አይረሳም። ስለ አንድ ሰው ለመናገር ከፈለገ በወቅቱ ምን አይነት ልብስ ለብሶ እንደነበር፣ ምን አይነት ጫማ ተጫምቶ እንደነበር በሙሉ አንድም ነገር ሳትቀረው ጥንቅቅ አድርጎ መናገር ይችላል። አንዱን ታሪክ አንስቶ እሱን ታሪክ እንዲያጠናክር የሚያደርጉ የሚያነሳቸው ተጓዳኝ ታሪኮችም ደግሞ ደቂቃና ሰዓታቸውን ዓመተ ምሕረቶችን ጨምሮ ሳያዛንፍ ይናገራል። የታሪክ አነጋገሩን ብዙ ሰዎች ይወዱለታል። ይህ ሰው ተንቀሳቃሽ የኢትዮጵያ ቤተ መጻሕፍት ነው ይሉታል። ህልፈቱ የተሰማ ጊዜ ያላዘነ ያልተቆጨ ሰው አልነበረም። ከህልፈቱ በኋላ ውሎ አድሮ የተሰማው ነገር እጅጉን ብዙዎችን ያበሳጨና ያናደደ ነበር። ለልጆቹ አባት፣ ለሚስቱ ባል፣ ለሀገሩ ባለሎታና ራሱን ችሎ ትልቅ ተቋም ነው የተባለለት ደራሲና የታሪክ ባለሙያ የነበረው ገነነ መኩሪያ ገነነ መኩሪያ ሊብሮ። ሰላማችሁ ይብዛልን ውድ የቻናላችን ቤተሰቦች። በዛሬው መሰናዷችን የዛሬ ዓመት አካባቢ ህልፈቱ የተሰማውና ከህልፈቱ ጋር ተያይዞ ደግሞ በጣም ብዙዎችን ያሳዘነ በተለይም ደግሞ የኋላ ያኋላ የአሟሟቱ ነገር ሲሰማ እንዴት ሆነ የተባለለት ስለ ገነነ መኩሪያ ሊብሮ የፍርድ ቤቱ ሉሎ ልንነግራችውሁ ወደድን ከሰሞኑ የተዘጋው ዶሴ ተገልጾ አዲስ ምርመራ ተጀምሯል። እኛም መረጃዎችን ከታማኝ ምንጮች ሰብሰብ አድርገን ይዘን ብቅ ብለናል። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እያረጋችሁ አብራችሁ ለጥቂት ደቂቃዎች ትዘልቁ ዘንድ ጋበዝን። ለልጆቹ አባት፣ ለሚስቱ ባል፣ ለሀገሩ ባለውለታና ራሱን ችሎ ትልቅ ተቋም የሆነው ጋዜጠኛ ደራሲ፣ የታሪክ ባለሙያ የሆነው ገነነ መኩሪያ ሊብሮ ነገር እጅጉን አሳዛኝ ነገር ሆኗል። ገነነ ከሞተ በኋላ አነጋጋሪነቱ ዛሬም አላቆመም። ገነነ መኩሪያ ከዚህ ዓለም ድካም ወዶ ፈቅዶ አሊያም ደግሞ በሰው እጅ ተገድሎ ከተለየ ቀናት ቀናትን ወራት ወራትን እየተኩ ዓመት አለፈው። የገነነ መጨረሻ እንደዚህ መሆኑ ያላናደደው ያላሳዘነው ሰው የለም ቢባል ማጋነን አይሆንም። ያብርቱ ተጫዋች፣ ቀልደኛ፣ የታሪክ ዶሴ የሆነ ሰው ራሱን አጠፋ ይሉት ነገር ያልተዋጠላቸው ደግሞ ብዙዎች ናቸው። የገነነ መኩሪያ ነገር የእግር እሳት የሆነባቸው አንዳንድ ወዳጆቹ አንገት ለአንገት ተናንቀው ይዘውታል። እንደዚህ ያለውን ውሸት አንቀበልም፣ የሞቱ ትክክለኛ ምክንያት እስካልታወቀ ታወቀ ድረስ እንቅልፍ አንተኛም አንተውም ብለው ይዘውታል። ለመሆኑ ገነነ ሊብሮ ማን ገደለው? እውነት ራሱን አጠፋ ወይስ በሰው እጅ ህይወቱ ተነጠቀ? ይህ እስከ ዛሬ ድረስ እያከራከረና እያጨቃጨቀ ያለ ጉዳይ ነው። ከዚህ ጉዳይ ጋር ተያይዞ ብዙዎች ሰጣ ገባ ውስጥ ገብተዋል። ከቤተሰብ በተለይም ደግሞ ከባለቤቱ ጋር ነፍሱን ይማረውና ገነነ መኩሪያ ከመሞቱ ከአምስት ቀናት በፊት የተቆረጠው እግሩን በአርቴፊሻል ለመተካት እና ዳግም በእግሩ ቁሞ ለመሄድ ተስፋ እንደነበረው ነገሩን ከስር መሰረቱ የሚያውቁ ጓደኞቹ ይናገራሉ። ከአገር ውጭ ከሚኖሩ ወዳጆች ጋር በስልክ እያወራና ለእግሩ መጠቅለያ ልዩ ባንዴጅ እንዲልኩለት ትዕዛዝ ይሰጥን እንደነበር አብረው የነበሩ ጓደኞቹ ይህንን ሰምተናል ብለው ተናግረዋል። ገነነ ከመሞቱ የተወሰኑ ቀናት በፊት እግሩ ተቆርጦ በዊልቸር ይንቀሳቀስ እንደነበር ይታወቅ ነበር። በእርግጥ ገነነ እግሩ ከተቆረጠ በኋላ ከፍተኛ ድባቴና ድብርት ውስጥ ነበር። ያም ሆኖ ግን ይሄን ያክል ራሱን የሚያስጠፋ የሞራል መላሸቅ ውስጥ እንዳልነበረ ወዳጆቹና ጓደኞቹ ይመሰክራሉ። ገነነ በወቅቱ እግሩ በመቆረጡ በተፈጠረበት ድብርት ይሁን አሊያም ደግሞ ቤት ውስጥ ከገዛ ባለቤቱ የልጆቹ እናት ጋር በገጠመው ስጣ ገባ ሳቢያ ባይታወቅም ከጥቂት ወዳጆቹ ስልክ በስተቀር የማንንም ስልክ መመለስ አይፈልግም ነበር። ፖሊስ የገነነን አሟሟት አጣርቶ ለቤተሰቡም ይሁን ለህብረተሰቡ ባይገልጽም ቅሉ እስከ ዛሬ ግን በነበረው ይፋዊ ባልሆነ መረጃ መሰረት ገነነ ራሱን ሰቅሎ ነው የሞተው የሚሉ መረጃዎች እዚህም እዛም ይሰሙ ጀምረው ነበር። አምኖ ወሬው ይወራ እንጂ ይሄ ነገር አምኖ የተቀበለ ቤተሰብም ወዳጅም አልነበረም ነበር። ለዚህ ደግሞ እንደዋና አንያ መንኪዮ ሲነሳ የነበረው ጉዳይ ገነነ በሁለት እግሩ መቆም የማይችል ሰው ሆኖ ሳለ እንዴት ሆኖ ነው ኮርኒስ ቀዶ ወራጃ አግዳሚ ላይ ገመድ አንጠልጥሎ በመቋጠር አንገቱን አስገብቶ ራሱን ሊያጠፋ የሚችለው የሚል ጉዳይ ሲነሳ ይሰማሉ። በዛ ላይ ገነነ በዛ ሰዓት ከዊልቸር ወርዶ ያንን የሚያደርግበት አቅምም ጉልበትም የለውም ሲሉም ይደመጣሉ። ገነነ እግሩ ከተቆረጠ እንኳን ትንሽ ቀናት ብቻ በማስቆጠራቸው ቁስሉ ገና ያልደረቀና እንደ ልቡ የማያንቀሳቀሰው ሰው እንዴት ሆኖ ራሱን ለመስቀል የሚሆን የአካል ጥንካሬ ማግኘቱ እንዴት ይቻላል ሲሉ እነዚህ ወዳጆቹ ይጠይቃሉ። የታሪክ ማሳችን፣ የትላንት ማያ መስታወታችን፣ የእግር ኳስ ወጎች ማህደራችን፣ የጋዜጠኝነት ውሃ ልካችን ገነነ መኩሪያ ሊብሮ ሰቅለውት ወይስ ተሰቅሎ ሞተ የሚለው የሚያውቀው ፈጣሪ ብቻ ቢሆንም ወዳጆቹ ደግሞ ገነነ እንደዚህ የሚያደርግበት ስነ ልቦና የለውም፣ እናውቀዋለን። በጭራሽ ገነነ መኩሪያ ይህንን ሊያደርግ ቀርቶ ስለማድረግ እንኳን አያስብም ሲሉ አስረግጠው ይናገራሉ። የዛ ታሪክ አዋቂና የብሩህ አእምሮ ባለቤት የሆነው ገነነ ሊብሮ የልብ ወዳጆች የገነነ ነገር እንደዚህ መጥተው የለበትም በማለት የተረሳ እያስታወሱ የተደበቀውን እያወጡ ገነነ ራሱን ሰቅሎ አልሞተም የሚለውን እውነት እንዳልሆነ እናሳያለን ብለው ጀምሮት ነው። አሁን ደግሞ ጉዳዩ ዳሪ የያዘላቸው ይመስላል። ፖሊስም ይህንን ጉዳይ ዳግም ሊመረምረው ስራውን ጀምሮታል። በዚህ ሳቢያም እነዚህ ወዳጆቹ ሀቅ አትቀበርም ቀንግን ትጠብቃለች ፍትህ ልትሰፍነው፣ እውነት ልትገለጽ ነው እያሉ ደስታቸውን ሲገልጹም ታይተዋል። አዲስ የተጀመረው ምርመራ ጋራ ፍሬ ማፍራቱ ነው እንግዲህ ወዳጆቹ የሚናገሩት ወዳጆቹ የገነነን ሞት በሚመለከት ራሱን አላጠፋም በሚል ለፌደራል ፖሊስ እንደገና መርመራ እንዲደረግ ጥያቄ ካቀረቡ በኋላ ያለፈው ሐሙስ ለት በዚህ ጉዳይ የተጠረጠሩ ሶስት ሰዎች በቁጥጥር ስር መዋላቸው ይታወቃል። በፌዴራል ፖሊስ የተያዙ ሶስቱ ተጠርጣሪዎች የመጀመሪያዋ ገነነን ከገንዛ ቤቱ አባራ ሆቴል እንዲቀመጥ አድርገዋለች የተባለችው የገንዛ ባለቤቱ ወይዘሮ አስቴር አየለ ናት። ሁለተኛው ከገነነ ባለቤት ከወይዘሮ አስቴር አየለ ጋር የተለየ ፍቅር ግንኙነት አላቸው የተባለው አቶ የታየው እና ሌላኛው ገነነ ከቤት ከተባረረ በኋላ የመጨረሻ ህይወቱን ደቂቃዎችን ያሳለፈባቸውና ህይወቱ ያለፈበትን የዋካ ሆቴል ባለቤትን ጨምሮ

በቁጥጥር ስር የዋሉት እነዚህ ተጠርጣሪዎች አረብለት ለፍርድ ቀርበው ቃላቸውን ከሰጡ በኋላ ለተጨማሪ ምርመራ አስር ቀን ተሰጥቷል። ይህ ትልቅ የፍትህ ስራ እሁን እንዲሆን ላደረጉ በሙሉ ምስጋና ይገባቸዋል ሲሉ ወዳጆቹ ምርመራው እንደ አዲስ እንዲጀመር ለፈቀደው ለፌዴራል ፖሊስ፣ ለጋዜጠኛ አሪያና፣ ለጋዜጠኛ ሰኢድ ከሂር አለፍ ሲልም ለጋዜጠኛ ተስፋ ንዳ ያላቸውን ከፍተኛ አድናቆትና ምስጋና ሲያሰሙ ውሏል። እንዲሁም ሁሌም የሊብሮሞት የሚያንገበግባቸውና ድምፃቸውን ያሰሙ የገነነ አድናቂዎች በሙሉ ይሄ ነገር እንደ አዲስ መከፈቱ እንዳስደሰታቸው ሲናገሩም ተስተውሏል። ገነነ መኩሪያ ራሱን አላጠፋም፣ አዎ አላጠፋም። የእውነት ብርሃን ነገ ከነገ ወዲያ ትገለጻለች፣ ፍትህ ትገኛለች፣ እያሉ ወዳጆቹ በማህበራዊ ሚዲያ እያጋሩት ይገኛሉ። የተከበራችሁ የቻናላችን ቤተሰቦች፣ የዛሬን እዚህ ጋር በቃን። ወደፊት የሚኖሩ መረጃዎችን በትኩሱ እናደርሶታለን። ሰናይ ጊዜን